ይሄ ስለዚህ በግ ትንሽ መናገር ፈልጋለሁ። ስለዚህ በግ ስናገር ትንሽ ባያንቀኝ ምንድን ነው ጽጌ ያንቀኛል። አልፎጁ በቃ የምር ልብ ጊታር ነው ብሬ እዚህ

እሰጠ ይዤው የሚሄደው ከኔ አጠገብ ነው የሚቀመጠው፣ እና ይኸው ዱባይ ላይ የምታርዱት በእግዚአብሔር ጸባይ ያለው ቤል ቤልት ያስራላለች። እራሱ እንደዚህ አድርጎ ቤልት ያስራላለች።

ናችሁ ውድ የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንግዲህ እንደምታዩት በግ ገጽቻለሁ። በጣም ቆንጅ በግ ነው እኔ እንደሚመስለው። እና ዛሬ እንግዲህ የመጣበት ምክንያት ራሱ ያስረዳቸዋል። በበል እንዴ! ድምፅ አለው። ኩብለ ነበር ጋይስ፣ ወይስ ጋይስ ትንሽ አይናፋር ነው። ለካሜራም አዲስ ስለሆነ ነው እና ትንሽ አይናፋር ስለሆነ ነው። እንደምታዩት እነ አብርሽ እና እሩታ ዱባይ ላይ በሚገኘው ሰርጋቸው ባዶ እጄ መሄድ ስላልፈለግኩ በግ ይዤ ልሄድ ነው ማለት ነው። ይኸው ፓስፖርት ማውጥቼለታለሁ፣ ሁሉ ነገር ጨርሷል። አሻራ ምናምን ሰጥቶ ሁሉ ነገር ጨርሷል። የሚገርማችሁ ደግሞ ሰሞኑን ግርግር አለ ዱባይ ላይ፣ ወደ ዱባይ መሄድ አይቻልም ምናምን ይባላል። ግን ይህንን ነገር የሰበረው የመጀመሪያው በግ የሚሆነው የኔ በግ ነው ማለት ነው እና ይህን ይመስላል ማለት ነው። ዛሬ እንግዲህ የተገናኘንበት ትልቁ ምክንያት እውነት ለመናገር ባዶ እጄን መሄዱን አልፈለኩትም። ትናንትናም ዳኒ ስጦታ ሰጥቷል። ሜሪን እያሰበች ነበረ፣ ስለ ስጦታ፣ ስለ አንዳንድ ነገሮች እያሰበች ነበረ። እና እኔም ደግሞ ብቻዬን ማለት ዝም ብዬ በባዶ እጄ መሄድ ስላልፈለኩኝ ገዝቼላቸዋለሁ ማለት ነው። ይህንን የምናርደው እንግዲህ እዛው ፕሮግራሙ ላይ ተገኝተን ነው ማለት ነው። ይህንን ነገር ከ ይዤ ዝም ብዬ ከመሄዴ በፊት ሁለት እነሱ ማወቅ አለባቸው። ስለዚህ ሁለቱንም ጠርቻቸዋለሁ። ዳንም ይመጣል። ዳን እንግዲህ ቪዲዮ እንደምሰራ ነው እንጂ የሚያውቀው በግ እንደገዛው አያውቅም። ይሄ ሰርፕራይዝ ነው ለሁሉም። ደስተኛ እንደሚሆኑ ተስፋ አደርጋለሁ። እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁኝ። ያው እንግዲህ ይሄንን የመሰለ ሙክት እ አለን ምን በግ ከሰው ጋር መኖር ሲከብድ ከበጋሽ መለራሽ ነው። አይደለም ዳንሻ? ግን እንዴት ነው? በጣም አሪፍ ያልሸረፈ ምናምን በቃ ምርጥ ነው ብለውኝ የገዛሁት። ዋና ላት ነው፣ ከኋላ ነው። ኧረ በቂ ነው ላት፣ ምንም አያደርግም

ይሄ በግ የምር ነው። ያው ፓስፖርትም አውጥቼ ሄደታለሁ። ሁሉ ነገር ጨረሷል። አርደን ነው

በቃ ዝም ብለን ነው እንደዚሁ፣ እንደተኮሳተረ ነው ያረግ ነው። ፎቶውን ራሱ ያው በጣም እንደ ነው። ፓስፖርት አውጥቼለታለሁ ደግሞ ከአገር ሊወጣ ስለሆነ ነው መሰለኝ በጣም እየደበረው ነው። ስለምትመሳሰሉ ይሆን አላውቅም። እንግዲህ በግ የመሰለች ፓስፖርቱ ላይ ያለው እንደ በግ እንደ በግ፣ ምን ችግር አለው? ይታይ። ቆይ አንተ ለሰርግ እኮ ነው ሰርግ። አሁን አንተ ትናንትና ዱባይ መሄጃ ትኬታቸውን ሸፈንክላቸዋል። እኔ ደግሞ በግ ይዤላቸው ልሂድ፣ ምን ችግር አለው? ፈቃደኛ መሆኑን ማረጋገጫ አሳይን እስኪ። ይሄ በግ የቤት ፈቃድ እንደ እሱ እኮ በግ እኮ

የምሬ ነው አንተ። የሚገርም ደግሞ ሰሞኑን ያለ ግርግር አለ አይደለ? ዱባይ መሄድ አይቻልም፣ እንደዚህ እንደዚህ በጣም ፕሮሰስ አለው ምናምን። የመጀመሪያው በግ ነው የሚሄደው። የምርነት ነው። አጠገብ ይቀበታ። ቤልት ይታሰርለታል፣ ይሄዳል። ኬት ነው ያመጣሽው? ዝም ያለ በግ። ዝምተኝነቱ ነው እነሱ እንደው የሚወደዱት። በግ ሲሆን ብዙ ጊዜ ያስቸግራል ብለው አይምሩ። ሙክት ነው ደግሞ

አንቺ እኮ ከእሱ ትብሻለሽ፣ ምንም አታውቂም። እንገናኛለን ማለት ነው። ለፕሮግራሙ ሁላችሁም እንደምትመጡ ተስፋ እናደርጋለን። አሁን አብርሽና ሩታ የሚመጡበት ሰዓት ደርሷል ማለት ነው። ይሄን የመሰለ በግ ዱባይ ለምትገኙ ቤተሰቦቻችን እንዲሁም ደግሞ ለአብርሽና ለሩታ የሚታረድ በግ ነው ማለት ነው። ዘስ ጎ። እንጠብቃቸዋለን ማለት ነው አይደለም።

ይሄ ስለዚህ በግ ትንሽ መናገር ፈልጋለሁ ስለዚህ በግ ስናገር ትንሽ ባያንቀኝ ያንቀኛል አልኳችሁ በቃ ግን ምንድን ነው ነገር እየፈራሁት ነው ተቃቀፉ የምር

ዳንሻም ደስተኛ ነው። ሜሪም ይሳቅም ደስተኛ ናቸው፣ ሁለቱም ባለው ነገር። ነገር ግን ሁሉም ስጦታ ይዘዋል። ሁሉም ቤተሰቦቻችሁም ብዙ ነገር እያሰቡ እንደሆነ ምናምን ሰምቻለሁ። እስካሁን ደግሞ እኔ ዳሪም ስጦታ ሰጥቷቸዋል። ሜሪም የራሷን ነገር እያሰበች፣ ይሳቅም የራሱን ነገር እያሰበ እንደሆነ አውቃለሁ። እኔ ደግሞ እንደ ጓደኛ ምንም ነገር አለ ማለቴ፣ በጣም ተሰምቶኛል። ምንም ነገር አለማድረጌ በጣም ተሰምቶኛል። ስለዚህ

ፓስፖርት ነው፣ ትኬቱ ሁሉ ነገር አልቋል። እኔ ነኝ ይዤው የምሄደው፣ ከእኔ አጠገብ ነው የሚቀመጠው። እና ይኸው ዱባይ ላይ የምታርዱት በእገዝቼላት ነው ከምሄድ በመርከብ አይ ዳንሻ

ጊዜ ከብደዋል እንግሊዘኛ ከብደዋልሽ። ጊዜ አማርኛ ነው የሚያወራው ባይዘዊ የፅጌ ግን አይ ነበር ልትለው። ኤኒዌይስ ይሄ በግ እንደ ስጦታነት። የምር ገዝቼው ነው። የምር አትሳቀቁ። የምር የምር ቤተሰቦች እንግዲህ ይሄንን የመሰለ በግ በስጦታነት አስረክብ ያለው ማለት ነው። ከኔ አጠገብ ስለሚቀመጥ ፓስፖርቱና አንዳንድ ፋይሎቹ እኔ ጋ ይቀመጣል ማለት ነው። እስከዛ ግን እናንተ ጋር ሁሉም ነገር የምር ነው። የምር ሊሄድ ነው። እሺ፣ አታብረኝ አላምሽ በመግያ ትምጣብኝ ያለሽ እና እሱ ብዙ ነገር መናገር ፈልጎ ነበረ። ግን ደግሞ ደሞ ልክ እዚህ ካወጣውት በኋላና ካሜራ ላይ ከወጣ በኋላ ግን እሺ የሚያዘው መሰለኝ። አንዳንድ ነገሮችን መናገር አይችልም አልቻለም። አዎ እንትን ነው፣ ከሀገር መውጣቱ በደጋችሁ በጣም አስፈርቶታል። በጣም ማለት ነው። ማለት እንዴት ነው ምለም ደው ምናምን ነገር ሲለኝ እየመጣ ነው። አረ ኖርማል ነው፣ ቀለል አድርገው ምናምን

በግ አላ ግን፣ በግ እውነት ጊዜው ዘምኗል። በጣም አሁን በግ ለመጀመሪያ ጊዜ ሪከርዱን የሰበረ በግ የምር ይሄዳል እሱ እና ለማለት የሚፈልገው ነገር ልንገራችሁ ከመታረዱ በፊት በጣም ደስተኛ እንደሆነ እና እውነት ለመናገር በእናንተ ሰርግ ላይ በመገኘቴ ከዛ ደግሞ እኔ በመታረዴ በጣም ደስተኛ ነኝ።

አይደለም የምር እና፣ የተባልኩትን ነገር ልንገራችሁ። ከሻጩ አንደበት ነው የሰማሁት። እንደውም በጣም ልክ እዛ ሴላወቁኝና ከዛ ለነ ሩታ ና አብርሽ ሰርግ ነው የምገዘው ምናምን ነገር እኔ እኔ እኔ በጎቹ ታለቅሳለህ፣ ታለቅሳለህ እዛ ስትሄድ፣ በቃ ፍቅራቸው ነው የምታየው።

ቅባት ነገር የምታደርጊለት እና ይህንን ይመስላል ማለት ነው። እናንተ ግን ምን ፊል ያደርጋችሁት? ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው። እንግዲህ ይሄ በግ ለእናንተ ስጦታን የገዛሁት ብላለች። መሄዱን ዱባዩን ምናምን ተውትና እንግዲህ ሀሳቦች ግን ግልጽ አርግልኝ። ፅጌ ግን ስላልገባኝ ማሰብ፣ ለምን ነው የገዛሽው? የገዛሁት ለእናንተ ብዬ ነው። ኤንዌይስ ግን በጉን የገዛሁበት ምክንያት አሁን ጾም ስላለ፣ ረከስ ስላለ ነው የገዛሁት። ከዛ ስንመለስ የሚታረድላቸው በግ

አርጄ የምገዛው አንተ ለማለት አለ እኮ ብሩ እንዳይወጣ ነው። ኤኒዌይስ የምር የምር በጉን ገዝቼው ነው እኔ ጋር አይደለም የሚሆነው እኔ ጋር በግ ተራው እዛው በግ ተራው ነው የሚሆነው። ስለዚህ ግን ስትመጡ የምታርዱት በግ አዘጋጅቼ ላችኋለሁ፣ ማንንም ሳይቀድመኝ ሳይቀርበኝ። ከዛም በፊት ዱባይ ላይ በጣም ብዙ ሰው ቃል እየገባ ነው ዳኒን ጨምሮ። ሶ ከዱባይ ግን ሲመለሱ ምንም አይነት ፕሮግራም እየተሰማ ስላልሆነ ማንምም ቦታውን እንዳይዝብኝ ስለፈለኩኝ ቀድሜ በግ ገዝቼ ላችኋለሁ ማለት ነው። አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። ከዛም ደግሞ ስንመጣ በጣም ብዙ ዝግጅቶችና ፕሮግራሞች ይኖሩናል ማለት ነው ሶ እንደመጀመሪያ እንደመጀመሪያ

አይ ከዚህም ከፍ ማለት ይችላል። ችግር የለው እኮ በሬ ገዛለሁ፣ ሲታረዳ ያለው ወይ ደሞ የማረጀው የበሬ ማረጀው ግን፣ ፅጌ የምር ከልብ ያመሰግናለሁ። ማሰብሽ በራሱ በቂ ነው። አይደለም በግ ለኛ ዶሮ ራሱ ማለት ነው። እንግዲህ ከጉዞ ስንመለስ አንድ ነገር ደሞ እኔ ፕሮሚዝ እገባላችኋለሁ። ጸጌ በጉን ከቻለች እንግዲህ ኢትዮጵያ መጣን፣ የሆነ አዲስ ዳር ወይንም ላንጋኑ የሆነ ቦታ ሄደን ዳር ላይ ሆነን እናርደዋለን ማለት ነው። አሪፍ ቆይታ፣ የማታ ቫይብ እናሳልፋለን ቆንጆ የምር አሪፍ የካምፕ ፋየር ታይም ይኖረናል ብዬ አስባለሁ ልክ እንደተመለስን በጋችንንም ጥብስ ጥብስ ጥብስ እያደረገን አሪፍ የሆነ ሀይቅ ዳር ላይ የትም ሆነ ባላውቅም ሀይቅ ዳር ላይ ምርጥ ቆይታ እናሳልፋለን ለዚህ ደግሞ ፕሮሚዝ ይገባለሁ ማለት ነው ዋው እግዚአብሔር የተሻለውን ቃል ያምጣው እና ለዚህም ስለደረሳችሁ በጣም ደስተኛ ነኝ ኤቭሪዴይ ደስተኛ ስለሆንም ደስተኛ ነኝ ማለት ለመናገር እውነት ደስተኛ ነኝ ብቻ ቅመማ ቅመም ያው እንግዲህ ሁሉም ቅመም አልቋል። በእውነቱ እና እና ያው ፈጣሪ ይሄንን ደስታችንን ያቆይልን፣ ይሄንን ደስታችንን ያዝልቅልን ነው የምለው። ጉልበተኛ ነው ተደባዳቢ ነው። እና በጣም በጣም ደስ ይላል። ጽጌ ቁም ነገረኛ ወጥቷታል ነስ ለመናገር ና ያ እና ደስ ብሎናል። በጣም በጣም ደስ ብሎናል። ቴንክ ዩ ሁለታችሁንም በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁኝ። እንግዲህ የኛ ደስታ በጣም እያስደሰታቸው እንደሆነ ከቃል አልፎ በተግባርም እናንተም እናንተ ማሳይታችሁናል። ስለዚህ እጅግ በጣም ደስተኞች ነን። እናንተን የመሰሉ ጓደኛ ጓደኞች ስላሉ ደስ ብሎኛል። ቴንክ ዩ እና አመሰግናለን። እሺ፣ እኔ በጣም አመሰግናለሁ። ዘመናችሁ የተባረከ ይሁን። ሄደንም ደግሞ ደስታችሁን የምናይበት ቀን፣ ምንም ነገር የማይጎልበት አሪፍ ጊዜ እንደምናሳልፍ ተስፋ አለኝ ተስፋ አደርጋለሁ። እንግዲህ እዛው እንገናኛለን ማለት ነው። የተሻለ ቀን እንደምናሳልፍ ተስፋ አደርጋለሁ። ዳኔ፣ ትንሽ የሚጨምረው ነገር ካለ ትንሽ ጨበርበር አድርግልን። እኔ ማለት የምፈልገው ምንድን ነው ደስ ብሎኛል። መተን እንዳለው አብረሽ ቆንጆ ካምፋይር ፕሮግራሙን አዘጋጅተን እቺ በቃ መቼም ለአት በቃ በቃም ሰናት በራሳችን አንድ ሌላ በግ ጨምረን በራሳችን አንድ ሌላ በግ ጨምረን አሪፍ ታይም እናሳልፋለን። ያው ዱባይ የሚኖረን ቆይታ ጥሩ ይሆናል ብዬ ተስፋ አደርጋለሁኝ። እዚህ እዚጋ መድረሳችሁ በጣም ደስተኛ ነኝ። ጥሩ ታይም እናሳልፋለን። ወዳችኋል ማለት ፈልጋለሁ። እናመሰግናለን፣ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ዘና ፈታ እንደምትሉ ተስፋ እናድርጋለን። በእኛ ኤቪ ቪዲዮ ማለት ነው። ኔክስት ታይም እንገናኛለን። ባይ ጋይስ። እናሸክማለን። አይደለም ነው እንደዚህ አይደለም የሚሄደው እሱ እንደሌላችሁ በገብቻ አይደለም